ረሳሹ እንዴ! ለእኔም እኮ በዚህ ምድር ላይ ለመቆየት ስምንት ወር ብቻ ነው የቀረሽ ብለውኝ ነበር፣ አልረሳሁትም። እና የኔ ትልቁን ችግር የፈታ አምላክ ያንቺን ትንሿን ነገር አይፈታም ብለሽ ለምን ሰጋሽ? ልክ ነሽ። ይህንን ሁሉ ነገር ያደረገው በምክንያት ነው ብዬ ማሰብ ጀምሬያለሁ። ስስትን በሰጠዋት ማግስት ይሄ ነገር መፈጠሩ ፈጣሪ በእኛ ላይ ተአምር ሊያደርግ ነው ብዬ ማመን ጀምሬያለሁ። አየሽ አይደል፣ ይህ ብቻ ነው የሚያስፈልገው፣ ማመን

አንቺ መብላት አይደክመሽ እንጂ ሁለት ዘውን ነው ማሳክልሽ። አንተ ጭራሽ ቅርጽ የሌላ ሴት አድርገህ ልታስወጣኝ ነው እንዴ? ቀላል ወገብ የታሰረ ፍራሽ ማስመሰለሽ። እንደዛ ከሆነ ከአሁኑ ሌላ የሚያርሰኝ ሰው ልፈልጋ። ምን ነው እኔ በደንብ አራስኩሽም እንዴ? በደንብ ስለ አራስከ ይመስለኝ ገና ሲያያት አንጀት የሚያርስ ልጅ የወለድኩት። እኔ ደስታሽ ሙሉ ነው ስላየሁት በጣም ደስ ብሎኛል። አምላኬ ዋናውን ቦታ ቢወስድም አንተና እማዬ ናችሁ ሙሉ ያደረጋችሁኝ እማዬ ከዚህ በኋላ ማዘረን እማየብዬ ብዬ ለመጥራት ወስኛለሁ። ለእኔ ከእናትን በላይ ናት። ምንም እናት ለወለደችው ልጅ እንኳን ይህን ያህል መስዋዕትነት አትከፍልም። በይ በይ፣ አሁን እንደዚህ መቆዘም ይልቅ አሁን የምትፈልገው ካለ አሁን ሌላ ነገር ምን? እውነትም በዚህ አይነት ዝሆን ሳይሆን ዳይኖሰር አክዬ ነው የምወጣው። ሄለን ነፍሰ ጡር መሆንሽን ስትነግረኝ በጣም ነው ደስ ያለኝ። ማታ ኮ አንድ ላይ እነግራቸዋለን ብለን ጌዲ ያመሸ ያው፣ እኛም ጥሩ ስሜት ላይ ስላልነበርን ሄድን ወደ ቤት። ስለሱ ምንም አታስብ፣ ያልኩሽ እኮ ከተማ ውስጥ አለ የተባለ የማህፀን ሐኪም ጋር ነው የምወስድሽ። ደግሞ ፈጣሪ ይሁን ብሎ ስለፈቀደ ምንም አንቺን የሚያስጨንቅሽ ነገር የለም። እንኳን ደስ አላችሁ። ኮምፓውንድ መንደራችን ውስጥ በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ ቁጥር 3 በታላቅ ቅናሽ ለሽያጭ ቀረበ። ከዚህ በፊት ለሽያጭ ባወጣናቸው ዲያስፖራ ብሎክ ቁጥር 1ና ቁጥር 2 የነበረው ቅናሽ ያመለጣችሁ፣ ሰዓቱ አሁን ነው። ቀድመው ለሚመጡ 10 ደንበኞች ብቻ ባለ 1 መኝታ በ453 ሺ ብር ቅድመ ክፍያ፣ ባለ 2 መኝታ በ744 ሺ ብር ቅድመ ክፍያ፣ ባለ በሶስት መኝታ በ900 ሺ ብር ቅድመ ክፍያ ባለአራት መኝታ በ1 ሚሊዮን ብር ቅድመ ክፍያ 60 የባንክ ብድርም ተመሻሽቶሉታል። በእያንዳንዱ ህንፃ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ቤተ መጻሕፍትና ጂምናዚየም፣ ፓርኪንግና የኤሌክትሪክ ቻርጅ መሙያ መሳሪያ የተገጠመላቸው ጠንቅቅ ተደርገው እየተገነቡ ያሉ ኮምፓውንድ አፓርትመንቶችን የግሎ ያድርጉ። ዶክተሩ መጀመሪያ ነፍሰ ጡር ነሽ ሲለን ሁለታችን የታየን ጊዜያዊ ደስታው ነበር። ከዚህ በፊት ሁላ የተባልነውን ሁላ ረስተን ነበር። አሁንም ቢሆን ያንን ረስታችሁ ለአዲስ ህይወት ራሳችሁን ብታዘጋጁ መልካም ነው። በዚህ ዙሪያ አንድ ማውቀው ሐኪም አለ። ከፈለግሽ ዛሬ ሆኖ መሄድ እንችላለን። እንደውም ያንች ኬስ ትንሽ ለየት ሊል ስለሚችል እዛው እሱ ጋር ክትትልሽ እንድታደርግ እናደርጋለን። ምን እንደምልሽ አላቅም ማሚ። በረከትም ተጨንቆ ያንን ሁላ ደስታ ባንድ ረስተ ነው። ስንጨነቅ ነበር ያደር ነው ጭንቀቱ። እናንተ ቤት ብቻ ያለ ነው የሚመስልሽ? ምን ነው የተፈጠረ ነገር አለ እንዴ ማሚ? ይሄ ሚስጥር በኔና ባንቺ ብቻ ነው መቆየት ያለበት። አደራ፣ ላፍታ እንኳን ካፍሽ ሹልክ ብሎ እንዳይወጣ። ምንድን ነው እሱ? በእርግጥ ፈጣሪ በሄለን ላይ ትልቅ ታምራቱን ሰርቷል፣ የሞት ደብዳቤዋንም በህይወት ቀይሯል። ግን አሁንም ስራው ያለቀ አይመስለኝም። ማለት ስራው ያለቀ አይመስለኝም ስትይ? በእርግጥ የሄለን ውጤት ዶክተሮች እንዳሉት አይደለም። ምን እና አሁንም። አይ እንደዛማ አይሆንም የካንሰሩ ደረጃ ዝቅ ብሏል እንጂ ጨርሶ ከውስጡ አልወጣም። እንዴ? ቆይ ምን ማለት ነው? አሁን ላይ ሄለን የምትወስደው መድኃኒት፣ ሶስተኛ ደረጃ ማለትም ታክሞ የሚድር የካንሰር አይነት ነው። እሷ ግን ይህንን ታውቃለች? አታውቅም። ባይገርምሽ ዶክተሮቹ ከመቼው በዚህ ፍጥነት እንደዚህ የካንሰሩ ደረጃ ሊቀንስ እንደቻለ በጣም ግራ ገብቷቸዋል። ይህ ሁሉ የፈጣሪ ስራ ነው፣ ጀምሯታል፣ ጨርሶ እንደሚምራትም ባለሙሉ ተስፋ ነኝ። በጣም ይገርማል ጌዲስ ጌዲ ያውቃል። መድኃኒቱን እንደጨረሰችና ከአራስ ቤት ጠንከር ብላ እንደወጣች አንድ ከባድ ቀዶ ጥገና ይጠብቃታል። ከዛ በኋላ ግን ሙሉ ለሙሉ ከካንሰር ነፃ እንደምትሆን አረጋግጠውልናል። የእውነት በጣም የሚገርም ነገር ነው። በእርግጥ ጌዲም ይሄ ሚስጥር ከኛ ሾልኮ እንዳይወጣ ቃል አስገብቶ ነበር። አሁን ግን ቃሌና ፍርሼ ነው ላንቺ ይህን ነገር የነገርኩሽ። አሁን ግን ቃሌና ፍርሼ ይህንን ነገር ላንቺ የነገርኩሽ፣ አንዳንዴ ከህክምናውም ውጭ ፈጣሪን ብቻ ተስፋ በማድረግ ከየትኛውም ጭንቅና መከራ እንደምንወጣ ለማሳየት ነው። እውነት ነው። ባልጠበቅነውና ባላሰብነው መንገድ የሁላችንም ህይወት እየቀየረ ያለው ፈጣሪ አይደል? ምንም አትጨናነቂ። ሁሌም ፈጣሪን ያመነ ምንም አይሆንም። እሺ፣ ሁሉም ነገር ይሳካል። ይኸውልሽ ምግብ አትበላ፣ አትጫወት፣ አታወራ ብቻ እማዬ ያለች ማልቀስ ብቻ ሆነ ስራዋ። ቢቸግረኝ እኮ ነው እንገናኝ ያልኩሽ። መቼም እማዬ ያለችው እኔን እንዳልሆነ ግልጽ ነው። እሱማ ናርዶስን ነው። ግን ምናልባት አንቺን ስለለመደችሽ፣ ማለቴ እኛ ቤት መጥተሽ ሞግዚት እንድትሆኝ አስቤ ነው። አብድሃል እንዴ ረታ? ቆይ እኔ እንዴት ነው እናንተ ቤት መጥቼ መኖር የምችለው? ወይስ ሙቲን ከአንተ እንደወለድኩ ተረስተኸው ነው ለመሆኑ? ስለዚህ ጉዳይ ሚስትህ ታውቃለች? ከእሷ ጋር አውርተን ተማምነን ነው ይህን ነገር የወሰን? ነው ገና ልጄን አገኘሁ ብላ ተደስታ ሳታበቃ ጭራሽ እሷ አላቃችሁም ስትል መልሶ ሳይረብሻት አይቀርም። ስለዚህ እኔንም ልትወደኝ አችልም። እና እሺ ምን ላርግ? ከመጣት ጀምሮ እኮ ምንም ምግብ የሚባል ነገር እንኳን አልቀመሰችም። እናቴና አባቴ ናርዲና በረከት ናቸው፣ እነሱ ጋር ብቻ ውሰዱኝ ነው እያለች ያለችው። እንግዲህ እኔ ከዚህ በላይ ምንም ልተባበርህ አልችልም እረታ። አዎ እርግጥም ሕፃኗን ከትክክለኛ እናትና አባቷ ነጥለን ነው ለእናንተ የሰጠናችሁ። እረስታ ይሆናል እንጂ እኛም እኮ ከአራት ዓመት በፊት ከነናርዲ የተሻለ ፍቅር ነበር የሰጠናት በዚህ ጉዳይ ስንት ጊዜ ራሴ እንደሞቅ አላውቅም። ወይ ናርዲ ሙትን እንድታሳምናት ለጠይቃት ሲሆን እኔ እኮ ጨነቀኝ። የናርዲ ስቃይ ግን መቼ ነው የሚያበቃው? ይህኔ ልጇን ለመርሳት ከራሷ ጋር እየታገለች ነው የሚሆነው። ሚስቴንም በቃ ለእኛ አላላትም እንተዋት ብላት፣ አንዴ እጄ ገብታማ በፍጹም አትወጣም ብላ እምቢ አለች። እኔ እምልህ ሚስት ግን ያንተ ልጅ ብቻ ስለሆነች ነው አደለ፣ በዚህ ደረጃ እየወደደቻት ያለችው ማለቴ ምንድን ነው እሱ? ይቅር አልኩህ እኮ እኔ ራሴ ምን ስላስታወስኩት? ምንድነው የደበቅሽኝ ጮና፣ ምሄድ አለብኝ። ምንድነው የደበቅሽኝ እያልኩሽ እኮ ነው ምሄድ አለብኝ አልኩ። እኔ ምን ሚስት ግን ያንተ ልጆቻ ስለሆነች ነው አይደለ? በዚህ ደረጃ እየወደደቻት ያለችው ሰውዬ ያዥ መድኃኒቱ ግን በጣም ያደክማል። ግሳት አቋርጭ መስል እንዳለብሽ እኮ ዶክተሮች ነግሮሻል። ይሄን ደግሞ አትርሺ። አሁን እኮ በጣም ደህና ነኝ። ዶክተሮቹ እንደዚሁ ማከበድ ስለሚወዱ ነው። ያዥዬ ነው እንዴት በመከራ ንዶች እንዳትርሽ እንጂ ቆይ፣ ግን እስከመቼ እንደዚህ አስቸገርሽ የምትዘልቂው? እኔ እኮ እንጨቃጨቅሽ አልፈልግም። ግን በቃ ለጊዜው ነው፣ ምንም ማድረግ አንችልም። ሻት ጩሁባት ተኝታለች ልሳቅ ወተት ልጨምርልሽ እንዴ አይ በቃኛል ዛሬ ማሚ በጣም ጎበዝ ዶክተር ጋር ነው የወሰደች ጥሩ ተስፋም ሰጥቶኛል እና ምን አሉሽ ያው በደንብ ከመረመረኝ በኋላ ይህ እንኳን ቀላል ነው በመድኃኒት ኃይል መስተካከል ይችላል ብሎ መድኃኒት አዞልኛል እንዴ ምን ማለት ነው? ነፍሰ ጦር ደግሞ መድኃኒት ይወስዳል እንዴ? ከጽንሱ ጋር ጭራሽ የማይገናኝ መድኃኒት መሆኑን እና መድኃኒቱን ደግሞ ሳላቋርጥ ከወሰድኩኝ ያለምንም ምንከን ልጄን መውለድ እንደምችል ነግሮኛል። ስለዚህ ሀሳባችን በሙሉ ቀለለ። በኛ ዶክተሩ እንደዛ ሲለኝ ከውስጥ ያለው ፍርሃት በአንዴን የጠፋው አይገርምም? እኔ ግን በሕክምናው ተስፋ እየቆረጥኩ ነበር። ሁለታችንንም እኮ ነው መውለዳችሉም ያሉ የነበረው ግን እኮ ልጄን ያለምንም ምንከን መውለድ እንደምችል የተነገረኝ እኮ በሕክምና ነው ይልቅ እኔ ከዚህ ነገር የተማርኩት በነገሮች ተስፋ ሳይቆርጡ እስከ ጥግ ድረስ መሞከር ምን ያህል ዋጋ እንዳለው ነው። እውነት ነው፣ እኛ በቀላሉ ተስፋ ቆረጥን እንጂ ብዙ አልታገልንም እኮ። ካልተቆጣኝ ይሁን ነገር እያሰብኩኝ ነበር። ምንድን ነው እሱ? ያው እኔም ነብሰ ጡር ስለሆንኩኝ ቤት ውስጥ አጋሽ ሰራተኛ ያስፈልገናል። ታውቃለህ፣ አይገርምም እኔም እሱን አስቤ ዛሬ ደላላ ጋር ልሂድ ነበር። ወይ ታዲያ በቃ ለምን ጩናን እዚህ ቤት አንቀጥራትም? ጩና? አዎ፣ አሁን እኮ እንደ ድሮ አይነት ልጅ አደለችም። በዛ ላይ አሁን የምታርፍበት ደህና ቤት ያላት አይመስለኝም። እሷም ቢሆን እርዳታ ነው። አንቺን ማይከፋሽ ከሆነ በእኔ በኩል ደስ ይለኛል። እኔም እኮ አንተን ላስፈቅድ ብዬ ነው እንጂ ላናግራት እንደምፈልግ እዚህ ቤት ቀጥሬያታለሁ። እሺ ይሁን። ስስትን ደህና እናያትም። አይ ቢቀርብን ነው የሚሻለው። እኔ ድጋሚ ካየኋት እታመማለሁ። እዛው ከእናቷ ቀርቶ መድኒቱን በአግባቡ እየሰጠሃት ነው? እስካሁን በደንብ ይወሰደች ነው። ያልኩህን አስታውስ። በፍጹም እሷ ፊት ያዘንክ መምሰል የለብም። ለምን አዝናለሁማ? አሁን እኮ ለመዳን እንጂ ለሞት ቀን አልተቆረጠላትም። የተሻለ ሕክምና እንድታገኝ ውጭ ያሉትን ሐኪሞች እያናገርኩላት ነው። ሁሉም የሕክምና ታሪኳን አይተው በኦፕሬሽን እንደሚስተካከል ነግረውኛል። ይሄ ለእኛ መልካም ዜና ነው ልጄ፣ የፈጣሪ ቦታ ግን መርሳት የለብንም። ለዚያ ያበቃል ማን ሆነና? የእሱ እለታማ እንዲህ በቀላል ተነግሮ ያልቅ አደለም እኔን፣ ጨነቀኝ እሷ ሙሉ ሙሉ ወደኛ ያለው ብላ እያሰበች ሌላ ትልቅ ከምን ቅርሻ ብሎ ማሳመኑ ነው። እሱን ለእኔ ቶ ብቻ ሰውነቷ በፍጥነት ይጥናልኝ እንጂ እሷን ማሳመኑ ለእኔ ቀላል ስራ ነው። ይልቅ እንካ እንካ ብላ እየበላስት ነው ነው ሰጥቶ ነው። አየሽ አይደል የፈጣሪን ተአምር። በጣም ምን ነው ችግር አለ እንዴ እረታን አግኝቼው ነበር። እሙቲ እናንተን ካላመጣችሁ ብላ ቁም ስቅላቸውን እያሳየቻቸው ነው። ያው እኛም በጣም ስለተላመደችን ይሄ እንደሚሆንኮ ግልጽ ነው። እኔም እንደዛ ስለው ምናልባት አንቺ የሙቲ ሞግዚት ብትወኝ ብሎኝ ነበር እና ለስስት ሞግዚት ልትወኝ ነው። አይ እንደማይሆን ነው የነገርኩት። ሲጀመር ስስትን እያሰቃየው ስላሳደኳት። የኔ ዛሜር ምንም ልዩነት ሊፈጥር አይችል። ስለዚህ እኛ ጋር ብንቀጥርሽስ? ምን ያው ቅር ካላለሽ ማለት ነው፣ እንደ ቤተሰብ አብረን መኖር እንችላለን። ሲጀመር እኛ ቤት ሰራተኛ እንደ እህት እንጂ እንደ ቤት ሰራተኛ አይተና ታናቅም። ደስ ይለኛል። እንደውም አጠቃላይ ሰው ቤት ስራ ለመግባት አስቤ ደላላ ጋር ለመሄድ ዋስ እየፈለግኩ ነበር። አታስቢ፣ እኛ ጋር ዋሳ አያስፈልግሽም። ለማንኛውም እንኳን ወደ ቤተሰባችን ተቀላቀልሽ። ምን እያልከኝ ነው ድምጽ ቀንስ አድርገህ ስለዚህ ጉዳይ ምናገባ ይናማ ይበቃል ይህን ጉዳይ ለማን ማናገር ደግሞ ቃል ተጋብተን ነበር ለአንተ ነገርኩህ እኮ ከአንተ መደበቅ ስለማልችል ነው ግን በአሁኑ ትድናለች አይደል ክብር እግዚአብሔር ሆ አሁንም እኮ ድናለች የማ የጸሎትና ጸበል ተደማምሮ ከአንሰ ስደተኛ ደረጃ ላይ አድርሶት እና ድጋሚ በጸበሉ መታገል አይሻልም ትላለህ ጸበሉ መቼ የማይቀር ጉዳይ ነው ግን ሀኪሞቹ በሽታ ሙሉ ለሙሉ በፕራሽ መወገድ አለበት ሳሉ ነው መልካም ነው ይህንስ ማና የብን ብለህ ነው እውነት ነው ትልቁ ፈተናውን አልፈነዋል። ይሄ ዋንተም ወግ ደርሶ የልጅ አባት ሆን አይደል? የዚህ ሁለት ቤተሰብ ፈተና ማብቂያው ደረሰ ይመስለኛል። ይመስለኛል ሲሆን አብቅቷል። ከዚህ በኋላ ከዚህ የከፋ ምን ሊመጣብን አይችልም። ምንም እንዲያች ቀና ቀና በይ እንጂ ደግሞ ቆንጆ አጥሚት ነው የሰራውልሽ። እውነት ጥግን ነው የሚያደርግሽ የወለደ ያውቀዋል? ኧረ ነገር ገና ሳልወልድ እንድትሰለቸው እያደረግሽኝ ነው። ናርዲ ምን እያልሽ ነው? ትላንት ዶክተሩ ያለውን አልሰማሽም? እንደ ምግብ በደንብ መውሰድ አለብሽ። በይ ስጨት ግጥም አድርገሽ ጠጪው፣ እንዳታስተርፊ። ቤቱን እየለመድሽ ነው? አሁንማ ለምጄዋለሁ። ትምህርት ከስንት ነበር አቋረጥኩ ያልሽ? ችግር የለውም ባይሆን፣ ናርዲ ከወለደች በኋላ እናወራለን። ለምን አይሆንም? ምትማሪ ከሆነማ ካቆምሽበት ነው መቀጠል ያለብሽ። ናርዲ እውነቷን ነው እኔም ቢሆን ከስራ መልስ እሷ መንከባከብ አያቅተኝም ባይሆን አንቺ አስብበት ርኩስ እስከዛሬ ስትጫወትብኝ ነበር ምንድን ነው ልቀቃት እንጃ ሱያማል ምን ሆናል ልጅቷን አንቀልገላት ነው እንዴ አንቺ ርኩስ ስትጫወችብኝ ነበር የከረምሽው ቆይ ምንድነው የተፈጠረው ለምንድን ነው ረጋ ብለ ማታወራው ግድ የለም እኔ እውቀዋለሁ አንቺ ርኩስ ዘሙ አፋ ላይ ብለሽ ታወሪያለሽ ቆይ ምንድን ነው የተፈጠረው ቆይ ስስትን ለምንድን ይዛት የመጣው ተጠራጥሬ የዘረመል ምርመራ አድርጌ ነበር እንካየው ማየት ትችላለን ለዘመናት ልጄ ናት ብዬ ስጓጓላት የነበረችው ልጅ የሌላ ሰው ዲቃላ ሆና አገኘዋት በቃ ከዚህ በኋላ እንደዚህ አይነት አስቀያሚ ነገር ልጅ ፊት እንድትናገር አልፈልግም ጩና የሚለው ነገር እውነት ነው ስስት የገጀረው ልጅ ናት ሲጀመር እረታ ልጅ ለመውለድ አልታደለም። ከሱ የምናገኘው ገንዘብ ትልቅ ስለሆነ ከገጀራው ጋር ተስማምጠን የእሱ ልጅ አስመስዬ እየወለድኩት። አንቺ እርኩስ ገድልሻለሁ ያለው ዛሬ በቃ ይበቃል። እና ለዚህ ነው ስስትን አንጠልጥለ ይዛት የመጣ እና የሰው ዲቃላ ማሳደግ አለብኝ። በረከት ይህን ሰውዬ ከዚህ ቤት አስወጣልኝ። ዛሬ ለመሆኑ በልጅ እጦት ታማ ስትሰቃይ የነበረችው ሚስት ይህን ስትሰማ ምን አለች? እባክህ፣ ምንስ ብትል ከዚህ በኋላ የሰው ልጅ እንላሳድግ ነው ወይ? ስስትኮ ለእኔም ልጅ አይደለችም። አየህ አንተ አሁንም አባት ለመሆን ዝግጁ አይደለ ድሮም አልነበርክም። ሲጀመር ይሄ ክብር የሚገባህ አይመስለኝም። በረከት እውነቱን ነው። እርግጥ ነው አንተ ላይ ተደጋጋሚ ጥፋት ሰርቻለሁ፣ ግን ለሙት ያለህ ግምት እዚህ ድረስ ነው ብዬ አላሰብኩም ነበር። ስሜ እንዲህ በቀላሉ ምንላቀቅ እንዳይመስልሽ። እኔን የፈለግከውን ነገር ልታደረግኝ ትችላለህ። ግን እባክህን በቃ እነዚህ ሰዎች ተዋቸው። አሁን ፖሊስ ከመጥራቴ በፊት ከዚህ ቤት ውጣ። እኔ አሳይሻለሁ እንገናኛለን። እባካችሁ ይቅር በሉኝ። እናንተ ላይ ብዙ ችግር ፈጥሬባቸዋለሁ። በእርግጥ መጀመሪያ መጠንቀቅ ነበር። አሁን ግን ካለፈ በኋላ መጸጸቱ ምንም ትርጉም የለውም። ከዚህ በኋላም ሌላ ችግር ሳልፈጥርባችሁ ሌላ ሰራተኛ ብትፈልጉ ሳይሻል አይቀርም። አርፈሽ ተቀመጭ፣ ምንድን ነው እያልሽ። በረከት እውነቱን ነው። ረታን ፈርተሽ ከሆነ ከዚህ በኋላ ምንም አያመጣም። ይልቅ የፈራሹ ደርሷል። የልጅሽ ሞግዚት መሆንሽ ነው ስስትዬ አባክሽማል ከዚህ በኋላ ከእናንተ ማለት አልፈልግ። ከዚህ በኋላ እኛም እንድትለይን አንፈልግም። እሺ፣ እኔ ቆንጆ ቃል ከዚህ በኋላ ለማንም ቃል ከዚህ በኋላ ከጉያችን አናወጣሽም። እሺ፣ ከዚህ በኋላም ጩናን መጥናት የለም። እሺ፣ ከዚህ በኋላ እሷም እናትሽ ናት። እሺ፣ እኔ ቆንጆ እባክ እባክን ከዚህ በላይ አታስጨንቃት ነው። እሺ በኋላ ጩና እኛ ጋር ስለምትኖር ስንትናት ይኖርሻል ማለት ነው ሁለት

ደግሞ ከነበረከት በኩል አዲስ ዜና አለ። አቤት! ዘንድሮ መቼ ይሄን ደስታ በአናት በአናት ነው የምንሰማው። ደሞ አሁን ምን ይሆን ድንገታዊ ፈንጠዝያው። እያው ቆይ፣ አሁን መልካም ዜና ምን አወቅሽ እንዴ? አምላኬን አምነዋለሁ፣ ከዚህ በኋላ እኛ ጋር ደስታ እንጂ ምንም አይነት መከራ አይገባ ስስል ልጃቸው ወደ ቤት ተመልሳለች በረከት አሁን ደስ ብሎት የደወለልኝ በጣም ደስ የሚል ዜና ነው። ለናርዲ ድርብ ድል እየሆነላት ነው። ጭራሽ አንዱ ልጅ አጣው ስትል ሁለተኛ ልጅ ተጨመረላት። ናርዲ ደውላለች ነበር። አሁንማ ምነው ጠፋሽ ብዬ ስደውላት እርግዝና ላይ ችግር ገጥሞኝ ነው አለች። አሁን ሁሉም ነገር ይስተካከላል። ዶክተሯ ደውሎልኝ ነበር። ሁሉም ነገር ሰላም እንደሆነ ነግሮኛል። እነሱስ ተገላግሉ። አይዞህ እኛም እንገላገላለን። እኛም እኮ ፈተናውን አልፈነዋል። የእኔ ውድ ናት። እኔ እንዳልጨነቅ ብለሽ ይህንን ሚስጥር እንደደበቅሽ አውቃለሁ። የምን ሚስጥር ባለፈው ማየ እኛ መኝታ ቤት ስልኩን ቻርጅ አድርገው ከዶክተር መልእክት ሲገባ ነው ያወቅኩት የምን መልእክት ልጄ ሄለን ቀጣይ ሳምንት ኬሞ እንደሚያስፈልጋትና ቀድማችሁ ንገሯት የሚል ሜሴጅ እባክሽን ልጄ ምንም ነገር እንዳታስቢ አሁን እንደ ድሮ አይደለም የካንሰሩ ደረጃ ወርዷል አውቃለሁ ማየ ዶክተሩ ሁሉንም ነገር ነግሮኛል ምን እና ታዲያ ለምን ለኔ አልነገረኝም? በአጋጣሚ እኔም ዛሬ ሳስጨንቀው ነው የነገረኝ በሽታች ከዚህ በኋላ ለክፉ ስለማይሰጥ አንቺ ላለማስጨነቅ ነበር። በዛ ላይ ደግሞ ገና መውለድሽ ነበር። በዚህ ልክ የሚያስብልኝ ቤተሰብ ስለሰጠኝ በጣም ደስተኛ ነኝ። ኦፕሬሽን የምታደርጊበት ጥሩ ሐኪም ቤት ባንኮክ ተገኝቶልሻል። በዛ ላይ ደግሞ ሰው እንድትሆኝ የረዳሽም ጸበል አለ። አልፈራውም። አየ እንኳን አሁን የፈጣሪ ማዳን ባይና፣ ይቼ ድሮም አንቺ አጠገብ እያለሽ አልፈራ። ለአንቺ የሚሆን ምንም ቃል የለኝም የእኔ ናት። በሉ በሉ አሁን እንዳታለቅሱ፣ ማልቀስ ብሎ ነገር የለም። በነገራችን ላይ ዛሬ ነብረከትኝ ገንፎ እንዲበጠረቻችኋለሁ። ገንፎ እንደማገነፈው እኔ ነኝ እናቴ ቆንጆ ስህተት ይኖርሻል እንዴ? የሰርጉ ወጥ መሰለሽ እንዴ? ገንፎ በስህተት የምታገነፋው? እሺ፣ ተለቅያ ልቅ እፈልጋለሁ። ግድ የለም ለአሁኑን ያዘጋጃለሁ። አንተ ብቻ እንግዶች እንጥራ ይሻላል። ሂዱ ምን ትያለሽ? እኔ ስለሌላ እኔ ግን ጌድ የሰራውን ገንፎ ነው መብላት ንፈልግ እና ምን አልኩ? የምግቤ ልክ የሚያቆጥ አቶ የቆረጠ ብቻ ነው። ስለዚህ እናቴ ሙያ የላትም እያልክ ነው? ቀድሞውኑ ከማን ወረሰውነው ለነገሩ ከእናት ያለውስኩት ምን አለ ምንም እኮ የለም ሳሳቀች ብቻ ቆንጆ ነው ገንፎ ብሎሽ እሺ እየበላ ነው ማን ነው እርጎ የሚወድ ምጨምርላት ይደረግ ደስ ይለናል ይደረግ አሽ የእናት ነገር ተገኝቶ ነው። እኔ የምለው በፊት ገንፎ ከበላችሁና ውሀ ከጠጣችሁ ትሞታላችሁ ሲባል አልነበር? እንደዛ ይባል ነበር። ትሞታላችሁ የሚለው ነው ትክክል ያሉ? ነው እንደዛ እንኳን ይባል ነበር። እሺ ምን ይጨመር ታዲያ? ሙያ ብቻ ናት እንዴ? ይህ ልጅ ግን ሊፋታኝ አልቻለም። ከዚህ በላይ ማ ሙያ ከተጨመረ ከባድ ነው። እውነቴን ነው፣ ገንፎን እንደዚህ በፍቅር በልቼ አላቅም እኮ። እስቲ ለዚህ ገልቱ ንገረልኝ። ዋ ማነሳ ደሴ ነበር፣ ግን ደግሞ ገንፎ ተበልቶ ወይን በጣም ይከብዳል አይደል? ምኑ ነው የሚከብደው? ምን ነው አንተ እንደዚህ ገንፎን አጣጣልካት? ዝም አትይው ደግሞ። ምኞትን ለመመኘት ዋይን ያስፈልጋል ያለው ማን ነው? ቢሆንም እያጋጫ ቢሆን ጥሩ ነበረ። በነገራችን ላይ የለናውን መከመማል አልጨረሰችም። ላሪ ታውቂያለች እንዴ? በረከት፣ ስለዚህ ጉዳይ ታውቃለህ እንዴ? ለነገሩ እንደማያስችለው አውቄ ነበር። በእርግጥ እናንተ ትልቅ ቤተሰባችን ናቸው። እንዳቸው ነገር ከማሰብ እንጂ ይህ ነገር እንደብቃች ፈልገን አይደለም። እዚሁ ቃል ልግባና ከዚህ በኋላ ግን ከእነሱ የሚደበቅ ምንም አይነት ሚስጥር አይኖረኝም። እኔም ቃል ልገባለሁ። ስለዚህ ሁሉም ነገር ከታወቀ ምኞታችንን መናገር እንችላለን ማለት ነው። እንግዲህ ሄሉዬ፣ ህክምናዋን ጨርሳ ከዚህ በሽታ ሙሉ ለሙሉ ድና ማየት ትልቁ ምኞቴ ነው። የኔም ትልቁ ምኞቴ እሱ ነው። ናርዲም ሁለተኛ ልጇን ያጠሮፍ ሳትሰማት በሰላም ወልዳ እንድናያት ምኞቴ ነው። የኔም ትልቅ ምኞቴ ነው። ያ ሁሉ የስቃይ የሀዘን የደስታ ጊዜ አልፎ አብረን ተሰባሰብን ነገን በተስፋ እንድንጠብቅ የረዳህን አምላክ ተመስገን። ከቁጥር ሳታጎልን አንዳችን ሌላችን እየተሳሰብን በፈተና ሁሉ ሰዓት ለየን የዛሬዋን ቀን ስላሳየን ፈጣሪ ተመሰገንኩን። በቀላሉ የተጀመረ የቤተሰብ ጉዞ አሁን እዚህ ደርሷል። ነገ አንተ ታውቃለህ። ከዚህ በኋላ ምንም አልፈራም። ምክንያቱም በዋነኝነት አንተን አምላኬን ና ይህንን ከህብረት የጠነከረ ቤተሰብ ይዣለሁ ነው። ምን ልበል የኔ ጌታ ስለ አንተ። ይኸው ጸሎቴን ሰምተ ይችን ውብ ቀን አሳየኝ። አሁንም አንተን ይዤ ነው ና የምጓዘው። ነገን ከዛሬ የተሻለ ብሩህ ቀን እንደማያምናለሁ። ተመስገን ዛሬ ሊሆነ ሳያስቡት ቀላል ነው አይደል? ትተኛ፣ በኋላ ደግሞ ቆይተሽ ታያታለሽ። እሺ። እ እየተጫወትን ነው። አሁን የምስጋና ሰዓታችን ነው። እንግዲህ ተነስቼ ው ማመሰግነው ፈጣሪ ለዚች ለአሰብናት ቀን ያደረሰን ፈጣሪ በመጀመሪያ እሱ ምስጋና የደረሰው። ውጪ የናፈቅናት ጊዜ ይኸው ዛሬ እንደዚህ ደርሷል። ይኸው ሄለልም ውጭ ሄዳ ብትሳ ከሁኔታ ኦፕሬሽኗን አድርጋ መታለች። ናርድዬም ይኸው በጥሩ ሁኔታ ለመውለድ ተቃርባለች። ቀጠሮ በያዝነው ነው መሰረት ልንደሰትና ልናመሰግን ይኸው ተሰይመናል። አሜን ታንተዚ ጋር አሜን አይባልም። ለማንኛውም ለቀጣዩ ፍቅራችን ጽዋችንን ብናነሳስ። ለማይደበዘው ቤተሰባዊ ፍቅራችን ዋው! እንደውም ይሄ ሳይሻል አይቀርም። ለማይደበዘው ቤተሰባዊ ፍቅራችን ቺርስ!